የሚቀመጥና ለዛ ዓለም በእስራኤል ለዘስጋ በእስራኤል ዘነፍስ ነግሶ የሚኖር ከዘሩ ሊሰጠው ጌታ የማለት ነው። ሚስቱ አናም መካን ነበረች። ሁለቱም ወደ እግዚአብሔር አዘውትሮ ይጸልዩና የማልዱ ነበር። እግዚአብሔርም ልመናቸውን ተቀብሎ ይችን ጣፋጭ የሆነች መልካም ፍሬ ዓለም ሁሉ ከረሃበ ነፍስ ያዳነችውን ሰጣቸው። መሪር የሆነ ተጋዥነትንም ከሁሉ በርሶ አስወገደ። ለዚህም ጻድቅ ኢያቄም ለክብር ባለቤት ክርስቶስ